እንደዚህ መላበስ ትችላላችሁ። ቤተክርስቲያን ስትሄዱ ሌላም ቦታ ስትሄዱ፣ በጣም ያምራል ልብሱ። እንደዚህ አልቆለት ደግሞ ዋጋው ተመጣጣኝ ነው። በብትን ከምትዋቸው ተሰርቶ አልቆለት ቀጭን ቀሚሶችን ስታያቸው እንደዚ ውበታቸው እንደሚያምር ለማሳየት ስለፈለግን ነው። ብዙ ጊዜ ሰው የአክሱም ቀሚስ ይለኛል። በጣም የአክሱም ቀሚስ ሰው ይወዳል። ያው የአክሱም ቀሚሶች ተዘጋጅተው የተቀመጡ ስለሆነ የታወቁ ናቸው። እንደዚህ ወራጅ ለምፈልጉ በወራጅ ደግሞ እንደዚህ አምሮ ይሰራል። የሚያምር ከለር ነው። ዲዛይኑ፣ ጥለቱም ዓይን የሚይዝ ጥለት ነው። እንግዲህ እዚህ ጋር ያለችው ጥለት ወገብ ላይ ሆና ዲዛይኗ ተሰርታለች በጥልፍ ማለት። አንገት ላይ ምንም ነገር የለውም። ሰላም እንደምን አላችሁ? ውድ ቤተሰቦቻችን እንኳን ደህና መጣችሁ። በባለፈው ጊዜ በብትን ያሳየናቸው አልባሳት እናንተ መርጣችኋቸው፣ ወዳችኋቸው ተሰርተው እየተዘጋጁ አልባሳት አሉ። ሲሰሩ ደግሞ ምን ይመስላሉ የሚለውን እዚህ ከዜና ጥበብና ሽፎን ቤት ወደ እናንተ እናደርሳቸዋለን። አብራችሁን ቆዩ። ዜናዬ ዬ እንደምን አለች? እግዚአብሔር ይመስገን። ዛሬ ደግሞ እንግዲህ የተሰሩ እያሳየን ነው። እንግዲህ በጣም ቆንጆ ናቸው። መጀመር እንችላለን? እሺ። ቻውን ወራጅ ቀጭን ጥልፍ ናች። በጣም ነው የምታምረው የምታምር ዲዛይን ናች። ታች ያለችው ቀጭን ጥለት ነች። ቀጭን መነን ነበረች። ቀጭኗ መነን በወራሽ ስትሰራ እንግዲህ እንደዚህ ነው የምታምረው። በጣም ነው የሚያምሩ። እንደዚህ ደግሞ በብትን ከምትዋቸው ተሰርቷል። ቆለት ቀጭን ቀሚሶችን ስታያቸው እንደዚህ ውበታቸውን እንደሚያምር ለማሳየት ስለፈለግን ነው። እቺ ወራጇ እንግዲህ አንገቷ ይቺ አራት ማዕዘን ቅድ ነች። እዚጋ ያለችው ቅድ ነች፣ አራት ማዕዘን ቪ ቅድ ነች። እጅየዋ በጣም አጭር ነች። እቺ ዲዛይናቸው እንግዲህ የሰው ምርጫ ነው። ወራጇ ደግሞ እንደዚህ ታምራለች። ልቅ መብላን የተሰራች በዲዛይኗ ታች ያለችው ዲዛይን በወራጅ እራሷና ኮፒ ሆነ የተሰራችው። ደና ጠላፊ እና ደና ባለሙያ ስላለን ቆንጆ አድርገው ነው የሚሰሩ። እራሳችሁን ኮፒ አድርገው ነው የሚሰሯቸው። የመስቀሏ ዲዛይን ልቅም ብሎ የተሰራች የምታምር ዲዛይን ነች። መነን ስንደርብላችሁ ደግሞ ይሄ ነው መነን፣ ንጹህ መነን ነው። ነጭ መነን የሚደረደራቢ በቆንጆ ዲዛይን የተሰራችሁ እንደዚያ አልቆላት አስራ አራት ሽህ ነች። ይችኛ ቀሚሳችን ደግሞ ሰፊ ጥለት ነው። ጥለቱ ሰፊ ነው። ሰፊ ጥለት ሆኖ በቀጭን ወራጅ ነው የተሰራችሁ በጣም በምታምር ቀጭን ወራጅ ከኋላ እንደዚህ ሰፊ ጥለት ነው። በጣም የሚያምር ሰፊ ጥለት ነው። እንደዚህ ሰፊ ጥለቶች ወራጅ የሚወዱ ሰዎች አሉ። ወራጅ ለማሰራት ከፈለግን ሙሉ በሰፊው ወራጅ ከሚሆን ይችኛዋ መሀሏ አንዷ ተቆርጣ ወጣለት። ወራጁ እንደዚህ በቀጭን ቢሰራ ውበት አለው። ምክንያቱም ይህ ዚጋ ሰፊ ጥለት ስለሆነ ዚጋ ሰፊ ወራጅ ሲሆን ውበቱ ይቀንሳል ማለት ነው። ስለዚህ ቀጠን ብላ ስትወርድ መስቀሉ ዚጋ እንደዚህ ሲሆን በጣም ነው የሚያምረው። ታች ላይ ደግሞ እንደዚህ ችኛ ጥልፍ በቀጭኑ ስትሆን ውበቱ ሞር ያምራል ማለት ነው። አንገቱ እንግዲህ እንደዚህ በሚያምር ዲዛይን ልቅም ብላ በቀጭን በምታምር ዲዛይን የተሰራችው እጁ እንደምታዩት አምባር ነው። በሰፊው አምባር አጓጉል ለምፈልጉ ይሄ እጁ አጓጉል መሆን ይችላል። እጅ ቀጭኗ እጅ ላይ ሆና መሰራትም ይችላል። ይሄ ሰው ምርጫ ነው። እንደዚህ ብሎ እንግዲህ አልቆላት ዋጋዋ 19 ሺ ብር ነች። በመቀጠል እቺ አሁን የአክሱም ቀሚስ ነች። ብዙ ጊዜ ሰው የአክሱም ቀሚስ ይለኛል። በጣም የአክሱም ቀሚስ ሰው ይወዳል። በጣም ነው የሚያምረው ደግሞ ቀሚሱ። እኔም በበኩል የአክሱም ቀሚሶችን ወዳለሁ። በጣም ነው የሚያምረው። ይሄ እንግዲህ ጥልፉ የእጅ ጥልፍ ነው። እንደዚህ በሰፊው የተሰራው የእጅ ጥልፍ ነው። የእጅ ጥልፍ ነው። በመስቀል ነው የተሰራው። አንዳንድ ግን ለእስራኤሎች እስራኤሎች ታችኛው መስቀል ስለማይጠቀሙ ታችኛው ፍላወር ሆኖ መሰራት ይችላል። ይሄ በሚያምር መነን የተሰራ ነው። ሶፍት የሆነ መነን ነው። ስላሴ በጣም ደስ ይላል፣ ምቾት አለው። ያው የአክሱም ቀሚሶች ተዘጋጅተው የተቀመጡ ስለሆኑ የታወቁ ናቸው። ያው ደረጃ ቢኖረውም በጣም ነው የሚያምረው። ከኋላ ሰፊ ነው። ጥለቱ ምሽን ያለ ነው ልስልስ ያለ ነው ደግሞ መሆኑ በጣም ምቾት አለው። ይሄ እንግዲህ በተለያየ ከለር ለምፈልጉ በተለያየ ከለር አለው፣ ግን አብዛኛው ሰው ይሄን ጥቁሩን ይወደዋል። እዛው አክሱም የሚመጣ በትእዛዝ የሚመጣ ነው። በጣም የሚያምር ቀሚስ ነው። እንደዚህ ያልቆለት እንግዲህ ሀያ ሺህ ብር ነው። ነጠላና መቀነቱ ማሳየት እችላለሁ። ነጠላው በጣም ትልቅ ነው። እንደምታዩት አርቡ ሰፊ ነው። በጣም ያላብሳል። ለቤተ ክርስቲያን እንደዚሁም ፕሮግራም ላይ የአክሱም ቀሚሶች ለብሳችሁ ለመሄድ ለመፈልጉ በደንብ የሚያላብስ ቀሚስ ነጠላ ነው። ቆንጆ ነው። እዚህ ጋር ስንጀምር ይሄ ሰፊ ጥለት ናቸው ሁለቱም ሁለቱም ሰፊ ጥለት ሁነው ግን ወራጅ ለማፈልጉ እንደዚህ ቢሆና በቀጭኑ መሰራት ትችላለች። ካንገት በላይ ዲዛይን ለምፈልጉ እቺ ቢሆና ወራጅ የደንበኛ ምርጫ ነው። እጁም አምባር ሰፊ ስለማፈልግ እንደዚህ በቀጭኑ መሰራት ይችላል። በሲምፕል ማለት ነው፣ በቀላል ጥለት ታች ላይ ሰፊ ስለሆነ ብቻ እዚህ ጋር እንደዚህ ሆኖ ሲያልቅ ውበት ይኖረዋል ማለት ነው። ግን ወራጅ ለምፈልጉ በቀጭኑ ወራጅ ይወርዳል። ግን እንደዚህ ሲሆን ደግሞ ቀለል ብሎ እንደዚህ ሲሰራ ደግሞ ውበቱ አሪፍ ነው። ከሌላው ሄሊዶ አንጻር ሰፊ ጥለት ከታች ለምትወዱ እንደዚህ በሲምፕል ሲሰራ ያምራል ማለት ነው። እንደዚሁ ደግሞ ማች አድርጋችሁ ለመልበስ የወንዱ ነው። ይሄ በትእዛዝ የታዘዘ ነው። የወንዱ ነው። እንደዚህ ማች ሆኖ ዲዛይኑ እዚህ ጋ ጥለቶቹ ጋር ተመሳሳይ ሆኖ ይሰራል ማለት ነው። እዚህ ጋር መስቀሎቹን የራሷ ዲዛይን ስለሆነ ነው። እናንተ በፈለጋችሁ ዲዛይን መሰራት ይችላል። እጅዬ ሙሉም እጅዬ ጉርድም ሆኖ መሰራት ይችላል ማለት ነው። የሚያምር ሆኖ ተሰርቷል። በአራት አርብ እንግዲህ ሰፊ ነው እንደምታዩት ጥለቱ ትልቅ ነው። በዚ አልቆለት እንግዲህ 16 ሺህ ብር ነው ማለት ነው። 16 ሺህ ብር ነው። ይኸኛው በሰፊ ጥለት የተሰራ ቀሚሳችን ነው። በጣም የሚያምር አይን የሚይዝ ጥለት ነው። ጥለቱ በጣም የሚያምረው ይሄ እንግዲህ በወራጅ ስለፈለገች በወራጅ የተሰራላት ዲዛይን ነው። እዚ ጋ ያሉት ዳያመንዶች ሁሉም ዲዛይን እዚ ጋ ገብተዋል ማለት ነው። ወራጁ ላይ ሁሉ ላይ ገብተዋል። መስቀሉም ደስ ሲምፕል ሆና የተሰራች ናት። ታምራለች እጁ አምባር ነው። እጁ አምባር ነው። አምባሩም እንደምታዩት ዲዛይኑ እዚህ ጋር ተመሳሳይ ነው ማለት ነው። እንደዚህ ወራጅ ለሚፈልጉ በወራጅ ደግሞ እንደዚህ አምሮ ይሰራል። የሚያምር ከለር ነው ዲዛይኑ። ጥለቱም አይን የሚይዝ ጥለት ነው። ደስ ይላል። እንደዚህ ያልቆለት እንግዲህ ይህም ቆንጆ ቀሚስ ነው። 17 ሺህ ብር ነው። ይሄኛው ደግሞ በእጅ የተሰራ የጎጃም ጥልፍ ነው። ጎጃም የጎጃም ልብስ ነው። ከኋላው እንደምታዩት ወይነጠጅ ጥለት ነው። ጥለቱ እንደፈለጋችሁ መቀየር ይቻላል። እዚህ ጋር ያሉ መስቀሎችም በፈለጋችሁ ትንት መሆን ይችላል፣ ጥለት መቀየር ይችላል። ጥለቱ ይሄ የራሷ ምርጫ ስለነበረ ነው እንደዚህ የተሰራላት የእጅ ጥልፍ ነው። እንግዲህ በጣም ነው የሚያምረው። መነኑም ቆንጆ ነው። እጁም አጓጉል ስለፈለገች ነው እንደዚህ አጓጉል ነው የተሰራላት። ሙሉ ለምፈልጉ ሙሉ መሆን ይችላል። የእጅ ጥልፍ ስለሆነ ልስልስ ያለ ነው፣ ሶፍት ነው። ውስጡ በእጅ ትነኩት አይሻክርም። ይሄ አወራረዱ ደስ ይላል። ይሄ እንግዲህ እጁ ጥልፍ ለሰውነት ምቹ ነው። እዚህ ጋ ያሉት ዘንባባዎቹን በእጅ የተሰሩ ናቸው። በጣም ነው የሚያምረው ውበት አለው። መነኑ ቆንጆ ሆኖ በጣም ነው የሚያምረው። እንግዲህ እዚህ ጋ ያሉ ንቀሳቶችንም በራሷ ምርጫ ስለሆነ ነው። እናንተ ደግሞ በፈለጋችሁት ምርጫ መሰራት ይችላል። ትልቅ ነጠላ አለው፣ መቀነት አለው። እንደዚህ ደግሞ እስካልባሳቱ ለምፈልጉ እስካልባሳቱ እንልክላቸዋለን። እንደዚህ ያልቀውለት እንግዲህ አስራ ስድስት ሺህ ብር ነው በእጅ ጥልፍ እነዚህኞቹም የተዘጋጁ መነናችን እንግዲህ፣ ችኛ ደግሞ ለየት የምትለው እቺ በቅርጽ ሆና አንገቷ ቢነች እጇ ዝርግፍ ነው ማለት ነው። በጣም ያምራል። እጇ የሚያምር ዝርግፍ ነው። መነኑ ለስለስ ያለ ጠር ያለ ዝርግፍ። ብዙ ጊዜ በቅርጽ ይሆናል አይደል? እንደዚህ ኖርማል እዚህ ጋር ደግሞ ዝርግፍ ነው፣ ሰፋ ያለ ዝርግፍ ነው። እጁ አንባር ነው፣ አንገቷቢ ነች። ይሄኛው በቅርጽ የተበሸፔ የተሰራ ነው። ከታች እንግዲህ አንድ ደረጃ ያላት ቀሚሳችን ነው ማለት ነው። በጣም ነው የምታምረው። እንደዚህ ብሎ እንግዲህ አልቆላት። ዋጋዋ 16 ሺህ ብር ነች። 16 ሺህ ብር ነች። ቆንጆ ልብስ ነች። ዲዛይኑ በጣም የምታምረው በቅርጽ ሲሆን ያው እንደነገርኳችሁ ከኋላ ላስቲክ አለው። ለምን በቅርጽ ስንሰራላችሁ የወገብ ልኬት አለ አይመጣ ስለሚችል ከኋላ ላስቲክ እናረግላችኋለን። ስለዚህ ከኋላ ላስቲክ መሆኑ አይጎዳም ማለት ነው። ብትወፍሩ ቢጠብ ቢሰፋ ቅርጽነቱ አይጠፋም ማለት ነው። በጣም ነው የሚያምረው። እንደዚህ አልቆላት እንግዲህ 16 ሺህ ብር ነች። ወደዚችኛ መነን ስንሄድ ደግሞ የሚያምር በርገንዴ ከለር በጥቁር የተሰራ ቀይ መነናችን ነው። አንገቱ እንደምታዩት ቢቅድ ሆኖ አራት ማዕዘን ቅድ ቢቅድ ነች፣ ቢቅድ ትባላለች። አራት ማዕዘን ሆኖ ቢቅድ ነው። ወራጇ እንደዚህ በሰፊው ሁና እስከ ወገን ማለት ነው። እጁ አንባር ነች፣ ታምራለች። ይሄ እጁ ዝርክፍ በዝርክፍ የተሰራ ነው። ኖርማሊ ይሄ በገጽ አይደለም፣ በዝርክፍ ነው። ወገቡ ላስቲክ አለው። መነኑ እንደምታዩት ልስልስ ያለ ቆንጆ ነው። ውስጥ ላይ መነኖች ሁሉንም እንደማሳያችሁ የተደረቡ ናቸው። ይሄ እንግዲህ መነኑ የተደረበ ነው። ይሄ ጥለቱ ጫማ ስለሚስበው ቀሚሱ ብዙ ጊዜ አይቆይልና ማለት ነው። ለዛ ተብሎ ነው ይሄ የሚደረበው። ይሄ ደግሞ ሰፊ ተደራ መንናችን ነው። ይሄኛው ሳተ ነው፣ ዋናው ገበር ነው ማለት ነው። እች እንግዲህ የምታምር መንናችን ነች። እችኛ እንደዚህ ያልቆላት 15 ሺህ ብር ነች። ቆንጆ ልብስ ነች። በአራት አርብ ነው የተሰሩ ናቸው። ሁላቸውም እንደዚህ ንከትከት ብሎ የተሰሩ በአራት አርብ ነው። ያው አርቡ ሰፊ ስለሚሆን የግድ አምስት አርብ መጠቀም አይጠበቅባችሁም ማለት ነው። ከዚህ ስቀጥል ይሄ እንግዲህ የሚያምር ቀሚስ ነው። ደስ የሚል ጥለት ነው። በጣም ነው የሚያምረው። ከለሩ ደስ የሚል ከለር ነው። አይን የሚይዝ ከለር ነው። ይሄ ጥለት እንግዲህ ብዙ አይነት ከለር አለው። ቀይ አለው፣ ኦሬንጅ አለው። በጣም ብዙ አይነት ከለሮች አሉት። በምትፈልጉት አይነት ጥለቶች አሉት። እንደዚህ ቀለል ብሎ ከአንገት ላይ ሲሰራ ሲምፕል ነው። ሲሰራ በጣም ነው የሚያምረው። ዘንከትከት ብሎ የተሰራ ሰፊ አርብ ነው። መነኑ ቆንጆ ነው። ለስላሳ መነን ነው። ቆንጆ ልብስ ነው። እንግዲህ አንድ ደረጃ አላት። አንዳንዴ ደግሞ ደረጃ ይለለዋለ ይሄኛው ደረጃው ጠፍቷል፣ ግን ደረጃው ሲኖር ውበት ነው። በጣም አሳምሮታል። እቺኛዋ ዲዛይን ኮከብ ኮከባ እዚች ጋር ና እዚች ጋር ተጥልፋለች ማለት ነው። እንግዲህ ይሄ ቢ ሆኖ ቢ ወራጅ ነች፣ እስከ ወገብ በዝርግፍ የተሰራ ነው። ዋጋው እንደዚህ አልቆለት በጣም ርካሽ ነው። 13 ሺህ ብር ነው፣ 13 ሺህ ብር ነው። በጣም ነው የሚያምረው ወደዚህኛው ሲሄድላችሁ ደግሞ እቺ መታምር ልቅም ብላ የተሰራች ቀሚሳችን ነች። እቺ ቀጭን ወራጅ እንግዲህ እያልኩ አሁን በፊት በብትን አሳይቻችኋለሁ። ተሰርቶ አልቆለት እንግዲህ እችን ይመስላል። ሁሉንም በብትን አሳይቻችኋለሁ፣ አልቆለት ደግሞ እንደዚህ እንደሚያምር እንድታየው ስለፈለኩኝ ነው። እዚህ ጋር እንግዲህ ሁለት ደረጃ ያለው ባለፈው ውስጥ አሳያችሁ ነበር። ሶስት ደረጃ ያለውም እስከ አምስት ደረጃ መጥቷል። አሁን ላይ አሳይቻችኋለሁ። ግን ሶስት ደረጃ ያላቸው ልብሶች ሳይቆረጥ ሲሰራ እንደዚህ ነው የሚያምረው። ያምራል። አሁን እንደዚህ ያምራል። እንግዲህ የተቆረጠ ነገር የለም። አንዳንዶች ታች ያስቆርጣሉ፣ እንደዛም ያምራል ግን ሳይቆርጥ ደግሞ እንደዚሁ ያምራል። ጥለቱ አያምርም? እንግዲህ እዚጋ ያለችው ጥለት ወገብ ላይ ሆና ዲዛይኗ ተሰርታለች በጥልፍ ማለት ነው። ታስመራለች። ይሄ እንግዲህ የሚወልቅ የሚነሳ ቀበቶ አይደለም እዛው ላይ የተጠለፈ ነው። ጥልፉ እዛው ላይ የተጠለፈ ነው። በጣም ያምራል። አንገት ላይ ምንም ነገር የለውም። እጁ ላይ ግን ጥልፍ አለው። እንደዚህ በቀጭን በአጓጉል በአጭር ማለት ነው። በጣም ነው የሚያምረው። እጅ ጋ ልቅም ብሎ የተሰሩ ዲዛይኖቹ ናቸው። እዚጋ ያለው ጥልፍ ዲዛይን እዚጋ አለ፣ እዚጋ አለ። በጣም ያምራል። ነጠላው በጣም ትልቅ ነው። እንደዚህ አልቆላት እንግዲህ አስራ አራት ሺህ ብር ነች። ቆንጆ ልብስ ነች። ዜናዬ ዬ የለበስሽው በጣም ነው የሚያምረው። ያው ይታወቃል ተወዳጅ ልብስ ነው። እሱን ደግሞ ማየት ይፈልጋሉ ብዬ ስላሰብኩኝ እናሳያቸው። እሺ፣ ይህ እንግዲህ የሚያምር ልብስ ነው። ለራሴ ወድጄ ያሰራሁት ልብስ ነው። በወራጅ የተሰራ ቀሚሳችን ነው። ከኋላ ግን ሰፊ ጥለት ነው ማለት ነው። እንደዚህ የሚያምረው ሰፊ ጥለት ነው። በትፍትፍ የተሰራ ልብስ ነው ይሄ። ኋላው ትፍትፍ ይባላል። በነገራችን ላይ ሌሎችም ልብሶች አሉ። ይሄ መነን ሆኖ ነው እንጂ በፈትልም አለኝ ይሄ ልብስ ላሳያችሁ። ይችላል አለ። አዎ፣ ይሄ ወራጅ ነው እንግዲህ እንደዚህ ወራጅ በሰፊ ሆኖ የተሰራ ሆኖ ታች ላይ መስቀል፣ ሁለት መስቀል ያሉት። ከታች ያለችው ደቃቃ መስቀል ነች፣ ከላይ ያለው ደግሞ ተለቅ ላሉ። ይሄ ዙሪያው ያለው ጥለቶች ውበቱን በጣም እንዲያምር አድርጎታል። እንግዲህ ይሄ በአራት አርብ የተሰራ ነው በአራት አርብ የተሰራ ነው። እጁ እንደዚህ አንባር ነው፣ ለስለስ ያለ ነው። መነኑ ራሱ መነኑ ደስ የሚል ነው። ይህም እንደምታዩት ገበር ተደርቦለት የተሰራ ነው። ተደራቢ ገበር አለው። በጣም ነው የሚያምረው። አራት አርብ ነው እንደምታዩት በጣም ያምራል። እኔ ውድጃ ያሰረውት ልብስ ነው። ምቾት አለው። ነጠላው እንደምታዩት ደግሞ ትልቅ ነጠላ ነው። በጣም ነው የሚያምረው። ይሄ በፈለጋችሁት ጥለት አለ። በነገራችን ላይ ግን አብዛኛው ጊዜ ሰው በቀይ ነው የሚወደው ይሄን በቀኝ ይስለሞዱ ያደምቃል። እንደዚህ መላበስ ትችላላችሁ፣ ቤተ ክርስቲያን ስትሄዱ፣ ሌላም ቦታ ስትሄዱ። እንግዲህ እኔ ወድጃው ስላሰራሁት በጣም ያምራል ልብሱ። እንደዚህ አልቆለት ደግሞ ዋጋው ተመጣጣኝ ነው ለዚ ያልቆለት 15 ሺህ ብር ነው ማለት ነው። 15 ሺህ ብር ነው። ነጭ በነጭ ልብስ ብዙ ጊዜ ያሳዩን ለምትሉ ይሄ የተዘጋጀ ነጭ በነጭ ልብሳችን ነው። ይሄ እንግዲህ ነጭ በነጫችን ብዙ ጊዜ ልሙጥ አንድ ጥለት ነው። ነጭ በነጭ የተለመደው ይሄ ደግሞ በደረጃ ናቸው። ሶስት ደረጃ ናቸው ደረጃዎቹ። ደግሞ በጣም የሚያምሩ ናቸው። መስቀል አላቸው። መስቀል የሌለው ለምፈልጉ ደግሞ በልሙጥ ነጭ አለ። ይሄኛው አንገቱ ቢ ነው። እቺ ጋር ደግሞ እጅ የሙሉ ሆኖ እጁ አምባር ነው። እዚህ ጋር ያለው መስቀል እዚህ ጋር ያለው ተመሳሳይ ናቸው። ዲዛይኑ እንግዲህ በጣም ነው የሚያምረው። ደረጃ ነጭ በነጭ ደግሞ በደረጃ ሲሆን ውበቱ እንደዚህ ነው የሚያምረው። እዚህ ጋር እንግዲህ መነን ተደርቦለት ነው የተሰራው። ይሄ ጥለቱ ላይ መነናለው፣ ይሄ ተደራቢ መነናለው። ይሄኛው ሳተኑ ነው ማለት ነው። ነጭ በነጭ ብዙ ጊዜ ውስጡ ነጭ ቢሆን ቆንጆ ነው። ይሄ አዎ፣ በደንብ ነጭ እንዲሆን ቤጅ ከለር ባንጠቀም ቆንጆ ነው። ይሄ እንግዲህ ነጭ ነው። ገበሩም ልብሶቹም ነጭ በነጭ ስለሆነ ነጭ ገበር ሲሆን ሞር ነጭነቱን በደንብ ያወጣዋል ማለት ነው። እንግዲህ ቆራቢ ለቆራቢ ለምፈልጉ፣ ለቤተክርስቲያን ለምፈልጉ ነጭ በነጭ እንደዚህ ተዘጋጅቶ እንደዚህ መቅረብ ይችላል። በአራት አርብ ነው እንግዲህ እንደምታዩት ዘንከትከት ያለ ሰፊ ነው፣ በጣም ነው የሚያምረው። እንደዚህ አልቆለት 12 ሺህ ብር ነው ማለት ነው። ነጭ በነጭ ሲባል ደግሞ ነጠላው በጣም ትልቅ መሆን ስላለበት የግድ ነጠላው በጣም ትልቅ ነው ማለት ነው። ወደዚህኛው ልብስ ይሄድላችሁ፣ ደግሞ ይሄ የአክሱም ጥልፍ ነው። የአክሱም ጥልፍ በጎንደረኛ ፈትል የሚፈልጉ ሰዎች አሉ። ይሄ እንግዲህ የጎንደረኛ ፈትል ላይ የእጁ ጥልፍ ተጠልፎ ማለት ነው። ከአክሱም የሚመጣውም አለ። እንደገና ደግሞ ከጎንደረኛ ጥልፍ ላይ በእጅም በማሽንም ማስጠለፍ የሚወድ ሰው አለ፣ የአክሱም ጥልፎችን ማለት ነው። ይሄ በእጅ የተሰራ ነው። ልቅም የተሰራ የእጅ ጥልፋችን ነው። ይሄ ፈትሉ የጎንደር ፍት ፈትል ነው። በጣም ነው የሚያምረው። መነኑ ቆንጆ ነው፣ ፈትሉም ቆንጆ ነው። እጅ ይሄው ደግሞ ሙሉ ነው። አብዛኛው የተለመደው። እች እንግዲህ በአጓጉል ስለፈለገችው የራሷ ምርጫ ስለሆነ በአጓጉል ሰርተንላታል። ምቾት አይነሳም፣ ቆንጆ ነው። ንቀሳቶቹ እዚጋ ያምራሉ፣ ዲያመንዶቹ ራሱ የአክሱሙን ጥልፍ በሰፊ ነው። አብዛኛውን የተለመደው። እች እንግዲህ ጠበብ ብላ ስለፈለገች ትንሽ እንጁን ጠበብ አድርገን ይሄን ጥለት ላታል በጣም ነው የሚያምረው። መስቀሉ እዚህ ጋር ያምራል። ፈትሉ ቆንጆ ነው። ይሄን ደግሞ በፍላወር ማድረግ ለምፈልጉ እዚህ ጋር ፍላወር ሆኖ መሰራት ይችላል። ይሄ እንግዲህ አርቡም ሰፊ ነው። በጣም ነው የሚያምረው። እንደዚህ ደግሞ በጎንደር ፈትል ሆኖ በአክሱም ጥልፍ ለምፈልጉ በእጅም በማሽንም እንደዚህ እንሰራለን ማለት ነው። እንደዚህ አልቆለት እንግዲህ አስራ ዘጠኝ ሺ ብር ነው። ቆንጆ ልብስ ነው። እኔ ደግሞ የለበስኩት ለየት ያለ የጎንደረኛ ፈትል ቀሚሳችን ነው። ይሄ እንግዲህ በጥልፍ የተሰራ ነው። ይሄም ጥልፍ ነው። ይሄ በማሽን ጥልፍ የተሰራ ነው። በጣም ያምራል። በአረንጓዴ ጥለት የተሰራ ነው። እግሩ ላይ አንባር አለው፣ እጁ ላይ አንባር አለው። የእጁ አንባርና እግሩ ላይ ያለው አንባር የጥለቱ ስፋት እኩል ነው። ውበቱ እንደዛ ነው የሚያምረው። መስቀሏ እንደዚህ ታምራለች። ቁመቱም እንደዚህ ነው፣ ሰፊ ነው። ደስ ይላል። ቀሚሱ ከኋላ አጠር ብሎ ሰፋ ያለ ነው። ውበት አለው። እንግዲህ ይህ በእጅ ጥልፍ ለምፈልጉ በእጅ ጥልፍ መጥልፍ ይችላል። ይሄ በማሽን የተሰራው ነጠላ አለው። አረንጓዴ ጥለት ስለሆነ ከኋላው አረንጓዴ ጥለት ነው የሚሆነው። ነጠላውም ትልቅ ነጠላ አለው። እንደዚህ አልቆለት እንግዲህ። ተመጣጣኝ ዋጋ ነው። ዘጠኝ ሽብር ነው ማለት ነው። ዘጠኝ ሽብር ነው። በጣም ነው የሚያምረው። አዎ እንግዲህ እንደዚህ ማዘዝ ለምፈልጉ በፈለጋችሁት የጥለት ዲዛይን ማዘዝ ይቻላል ማለት ነው።